የኔም የቤተሰቦቼ ው በዚህ ጋር ነው። ያው በልጅነት ስለወጣሁኝ ብዙ ትውስታ የለኝም። እንዴ በዚህ ነው እንዴ ያንቺ የቤተሰቦች ቤት? በሉ እንጂ በላ በላ አድርጎ ከመንገድ። ለምንድነው የመጣችሁት ነው ወይንስ ምግብ አልተመቻችሁም? እኔ የምለው አስጨናቂ፣ እውነቱን ነው እንዴ? እዚህ አካባቢ ያሉ ወጣቶች ጸበኛ ናቸው አለኝ። አይ ምን ማለት ነው እሱ? እንዴ ነው ከመሬት ተነስቶ ጸበኛ የሚሆኑት? በደንብ እንዲያው ስለምፈልግ ነው። በተለይ ልሆን በደንብ ያው እንዴ የምሬን እኮ ነው። ምንም ሳይሰራ የሚደክም ቶሎ የሚሰላች ሰው ነው ያው ታውቂያለሽ አንቺ። ጓደኞቹ በእሱ እድሜ ምን አይነት ኃላፊነት ተሸክሙ እንደሚኖሩ በደንብ እንዲያል ይፈልጋለሁ። ለምንድን ነው አስጨናቂ ያልካቸው ግርማ? እነሱ ስን ማን ናቸው? እሱን ተዋጎቴ ወዳጆቼ ናቸው አልኩህ እኮ ብታይ የሚጣፍጥ ወሬ ነው ያዝ ነውሽችል በቃ እንጨት መልቀሙን እኔ እሰራለሁ በጠዋት ቀስቅሽኝ እሺ አይሆንም አንቺ እንግዳ ነሽ እርፍ ነው ማለት ያለብሽ ባይሆን ጠዋት ፀሐዩ ሞቅ ስትል ሌላ ስራ ታገሽኛለሽ አንቺ ምንድን ነው ንብብ ቢሻሽ የሚያሮጥሽ? ወይ በፈጣሪ የሰው ኮቴ እኮ ሰምቼ እኮ ነው። በስመ አብ ወመንፈስ ቅዱስ ምን እንደመጣብኝ እንኳን ማወቅ አልቻልኩም ነበር። ደንግጬ እኮ ነው። ማን ይሆናል ታዲያ? እንደ አንቺ ማገዶ ከሚለቅሙት ውስጥ አንዷ ነች። ምን ነው ፈራሽ? በዚህ ሰዓት መቼም ጅብ ይገባል። ኔ በምን አውቃለሁ ብለ ነው የሰው ኮቴ ስሰማ። በዛ ላይ ደግሞ ጫካ ነው፣ አውሬዎች የሚተናኮሉ ነበርኩኝ መሰለኝ። በዛ ላይ ትናንትና አጎቴ ራሱ ሽፍቶች ሲያወራ ነበር። እነሱ ነበርኩ ይመስላል። እንዲህ ስጋት ካደረብሽ ችግር ነው። ካልሆነ ከቤት ተጪ። ደግሞ አታስቢ፣ ሽፍቶችም እንደሆነ ማታ ለዝርፊ አንጂ ቀለቱን ኮሳ አይወጡም። እሺ፣ ቅርታ፣ አስደነገጥኩ ከንዲ። አይ፣ ችግር ይለው። ግን በጣም እያመመኝ ነው። እስቲ ወዲህ ባይ ሊልሽ። አረ እሺ፣ ተነሽ፣ አባይ ያሽልሻል አልያም ሰፈሩ ላይ ጉበዝ የምትባል ውገሻ አለች። እሷ ጋ ትሄጃለሽ። ትንሽ ትንሽ ካላቀፍከኛ የሆነ የውብደር፣ አንቺ የውብደር! አቤት፣ እንዴ ምንድን ነው? ምን ጉድ ነው? አንቺ ነሻ፣ ገና እንግድነቷ ሳበቃ ጫካ ልከሻት። አንዳች ነገር በመጣብኝ ብላ ስሸሽ ወርቃ የተሰበረችው፣ የተሰበረችው በሞትኩት፣ የእኔ እናት። በልበቃ ወደ ውስጥ ይዛት ግባ። ጎዳሽ? እንዴ ምን ሆነ? ደህና ነኝ ትንሽ ወድቄ እኮ ወለም ብሎኝ ነው እግሬን። ወይ ወለምታም ከሆነማ ቀላል ነው እንዴ። ዝም ብለሽ ፈራሽ እና ሸሸሽ እንጂ እኮ ምንም ነገር የለም፣ ቀላል ነው። ምንድነው የምትፈራው? የት ሄደሽ ነው እንደዚህ? ንገሪኝ እንጂ መንሰሰሪ ነው ይደክሹ አረ እሱስ ላግዝሽ። እንጨለቀ ማለት ሂድ ብላ በጠዋት ነበር ተነስተ ያወጣችሁ። እንዴ አንድ ነገር መጣብኝ ብላ ፈርታ ስትሮጥ ነው መሰለኝ። ይኸው ተሰብራለች። አይዞሽ፣ ይዛት ግባ በቃ

እንዲህን ያረገደል ሲ ቀስ ብለው። አጎቴ ግን አሁን እንዴት ናት? ደህና ናት አይደል? አንቺ ራሱ ምንድነው በጠዋቱ የሚያንቀዘቅዝሽ? ልጅ ልውል የሴት እንግዳ የለውም። ይህን ደግሞ እሷ ስላደረገች የተባረከች ናት። ማገዟ እኮ አይደለም ችግሩ፣ የምትችለውን ነገር አታግዝም። ቆይ ምን በሌሊት ያዞር ይሻል ደህና ናት እኮ፣ ምንም አልሆነችም። ማታታያት የለ ሲሻላት እውነቱን እኮ ነው። እኔ ነ ንጦ ሲሆንኩባት እንድትሄድ መፍቀድም አልነበረብኝ። በይ አንቺ ምንም አላጠፋሽ፣ ልጄ። እሷ ደህና ናት፣ አሁን ይሻላታል። ደግሞ እሷስ በቀኑ ማን ይነካኛል ብላ ነው እንደዚህ የፈራችው? ደሞስ ምንድን ነው መልፈስፈሱ? እኔ ምኑን አውቀዋለሁ። ምናልባት ሸብቶች ተደናግጠ ይሆናል ብዬ ነው። መታሱም አለ ፈጣሪ ነው ያወጣት። ሉል በቃ አቁሙ። እኔ ደህና ነኝ። ደግሞ አሁን እየተሻለኝ ይመጣል። የራሴ ጥፋት ነው ደግሞ እኮ ይልቅ እነ ተፈሬት ሄደው ነው ወንዝ ሄደው ነው በዛ መንገዱ ምንም ውሃ የምንለቃለቅ ነው እሺ እንዴት ነው ታዲያ የገጠር ህይወት ተመቻችሁ? በተለይ ደግሞ ፋንቱ እዚህ ለመምጣት ስታመነች ነበር። አሁን እንዴት አገኘሽ? በጣም ነው ደስ የሚለው። እውነት እንኳን መጣ በጣም ደስ ብሎኝ አየህልኝ አይደል? ጓደኛዬ የሴቶች አመድ ምን ያህል አስቸጋሪ እንደ ነበር። ቆይ አንቺ ሳንዘጋጅ አልመጣም ስታይ አል ነበር እንዴ? ውዴ ደግሞ ሁሉ ነገር በእቅድና በፕላን ሲሆን ደስ ይላል ብዬሽ ነው እንጂ እኮ እኔ እኮ መዝናናቱን ጠልቼ አይደለም። ትክክል ናት። እኔም በሆን በእሱ ሀሳብ ነው እምስማማው። ሁሉም ነገር በቅድ ሲሆን ነው ደስ የሚለው። እኔም በሆን እኮ ያው ቤተሰብ ቤት ስለሆነ ችግር የለውም ብዬሽ ነው አብረን የመጣ ነው የመጣነው። እሱማ ልክ ነህ እኔማ በቤተሰባዊ ግንኙነታችን መላመዳችን እና አይቼ ነው እንጂ የምሬ ነው። እንዲሁ ዝም ብሎ ቤተሰብ ጋር መቆየት ሰው ጋር መቆየት ደስ አይለኝ። ያው አጎቴም ቢሆን እኮ ቀለል ያለ ሰው ነው እንጂ እንደዛ ባይሆን ኖሮ እናንተም እኮ በቶሎ ሰው አትለምዱም ነበር። ኤኒዌይስ ግን ያለችንን ጊዜ በአግባቡ መጠቀም ነው ያለብን። አሁን ያለንን ጥቂት ሳምንታትማ እዚህ ትንሿ ከተማ ውስጥ ሰናፈታ ነው የምንልባት። የምሬ ነው ሉንን ቢሆን ትምህርት ለመጀመር ጥቂት ሳምንታት ነው የቀረው። ስለዚህ አጋጣሚውን በደንብ አድርገን ነው የምንጠቀምበት። ሉልማ ቃላባይ አድርጎኛል እንጂ ቶክስ አለ ማምደሃለው ብዬ እዚህ ድረስ አምጥቼው እዚህ ስደርስ ካደኝ። በዚህማ ቅር ካለው ቅሪ ይበለው። ራስንም አደጋ ላይ መጣል የለብህም። በቃ አካባቢው አገሩ ሰላም ሲሆን ያን ጊዜ ዳግም መጥቶ የፈለገውን ነገር ታደርግለታለህ። እውነት ነው። ይህንን የመሰለ ቦታማ መቼም ትረሱታላችሁ ብዬ አላስብም። እኔ ባልኖር እንኳን አጎቴን እየመጣችሁ ትጠይቁታላችሁ። የፋንቱን ባላቅም ተፈሪ እንኳን ይሄን እንደምታደርግ አምናለሁ። አታስ ሁለታችንም እየመጣን እንጠይቃቸዋለን። አንተም ብቶም በአመት አንድ የመተ መጠየቅ ያቀር የእኔን ጉዳይ እንደምታውቀው ነው። ሁሉም ነገር እየጨረስኩ ነው። ኦልሞስት ጨርሻለሁ በለው። ከዛ ውጪ ምን ፈልጌ እመጣለሁ? ይሄ ደግሞ ምን ማለት ነው? ምን እያልክ ነው ያለኸው? እኛ ቤተሰብህን እያልን አንተ የምንፈልጌ ነው የምመጣው ትላለህ? አንተን እያልኩህ እኮ አይደለም ወዳጄ፣ ግን ያው ያለውን የቤተሰብ ሁኔታ ታውቃለህ እንዴ። ቢሆንም አንተ እኮ እኛም ብለህ መምጣት አለብህ እ ምን ሆነህ ነው ጓደኛዬ? በነገራችን ላይ ቤቴ ቤት ነው እሺ። ኧረ እሺ እንዴ፣ አትቆጣ ጓዴ። በሉ በሉ። ያው እንዲህ ነው እንግዲህ እኛ ሀገር እሺ ልጅት፣ እህ እግርሽ ተሻለሽ እንዴ? አዎ አሁን በጣም ደህና ነኝ። እቤት እኮ መቀመጥ ተለች ነው፣ እዚህ መጥቼ ቁጭ አልኩት። ቁጭ ትላለ፣ ልጠጋለሁ። አይ ችግር የለውም። እኔ እምልሽ የውብና ካንጂ ጋር የመጣው ልጅስ እቤት ናቸው? አጋሽም አለ። የውቤ ደግሞ ምግብ የሰራች ነው አይ ይሁን፣ እንግዲህ ምን ይደረጋል። እዚህ ቆየሽ እንዴ? አሁን ነው የወጣሁት ብዙም አልቆየውም። ግን ደግሞ ቅድም በጣም ነው ያፈርኩት በእውነት። ደግሞ ምን የሚያሰፍር ነገር አደረግሽና ነው የምታፍሪ? አንደኛ በፈሪነቴ፣ ሁለተኛ ደግሞ አንተን በማስደንገጤ። ሂባት ብዬ እኮ ከዛ ድረስ ድረስ ድረስ እኮ ተሸክመኝ እንድትመጣ ነው ያደረኩት። ምን ችግር አለ ብትፈሪስ? አንቺ ሴት ነሽ። ወንድ ቢሆን ነበር ማፈር እንዴ። ቆይ ግን ለምንድን ነው ሴት ልጅ ስትፈራ ችግር የሌለው ወንድ ልጅ ደግሞ ቢፈራ ችግር ያለው? ተፈጥሮ ነዋ። ምን ጥያቄ አለው? ለቤቱ እራስ የሆነ ሰው እንዴት ነው ይፈራው? አልያማ እሱ ምን ቤተሰብ ይመራል እንዴ? ሴትስ ሴቷን ብትሆን እኮ መፍራት የለባትም። ቆይ ምንድን ነው የሚፈራው? እኔም እኮ ለዛ ነው አፈርኩ ያልኩ። እዚህ አካባቢ ያሉ ሴቶች ፍርሃት አያውቋቸው። ስንት ወንድ የሚያስንቁ ጀግና አራዊት አዳኞች አሉ መሰለሽ። እሱ ያለው እዚህ ነው ማለት። አንተ ያልከው ጀግንነትም ሆነ ጀብደኝነት የሚያስሞግሰው እዚህ ነው። ይሁን ምንም ማለት አይደለም። ደግሞ ወንድምሽ አለልሽ። ወንድ ያለበት ቤት ሴት አትደፈረ ለማንኛውም ወደ ቤት እንግባ። አይ አሁን እንኳን ደህና ነኝ። እቺን ነገር ግን እኔ ብቻ ነኝ እንዲወደድኳት የምሬን ነው። በጣም እኮ እንደው ጤና ናት እኮ መድኃኒት አደለች እንዴ ው በተለይ ለሆድ ፍቱን መድኃኒት በላት። በጣም እኔ የምለው ለምንድነው ግን አስጨናቂ ያልወደደት በጣም ገርሞኛል። እንደው አስጨናቂ ስል አስጨናቂን ከቤተሰቡ ጋር ማስታረቅ አንችልም? ከቤተሰቦቹ ጋር ከተለያየን ዓመታት ተቆጠሩ። ለመሆኑ ግን ይሄንን እንዴት ሊነግርህ ቻለ? ያው እኛ ጋ መጥቶ ስለቆየ የመጣበትን ምክንያት ስለቤተሰብ በደንብ ባርቆጨቱኝ። ልክ ነው። አባቱ ከሞተ ብዙ ቆየ። እኔም ቀብር ላይ አልሄድኩም። አየች። ለነገሩ ይስቆርጦልኝ አይደለም። አይደለም። ታዲያ እንዴት ነው የናት ልጅ ቀብር ላይ አለመቆ የሚቻለው? ይሄ በጣም ከባድ ነው። አንድ አመፀኛ የሆነ የአስጨናቂ ታላቅ ወንድም አለ። አገሬው ሲነግረኝ ይመጣል ብሎ ባባቱ ሬሳ ላይ ሊደርበኝ ቋምጦ ነበር አሉ። ቆይ ለምንድነው አጎቱ ሊገድለው የሚችለው? ቆይ ምን ብታደርገው ነው አንተን ሊገድልህ ያሰበው? አረ ምን አደርገዋለሁ። እነሱ ከአያታቸው ጀምሮ የመጣ ትምክህተኝነት ስላለባቸው ያንን አለመደገፌ በባንዳነት መስሎ ቢታያቸው ነው። ከባድ ነው። ምንድነው ብዬ በጠይቅ ደስ ይለኝ ነበር፣ ግን ደግሞ ሁሉም ነገር አይወራም? ልክ ነህ። ታሪኩ ብዙ ነው። ልጁ አሁንም አላልፍም አለ እንጂ፣ አባቱ ወደ እውነተኛው ቦታ ሄዷል። በሁሉም ነገር ሲገለጽለት ያን ይገባዋል የጠጣ ላግዛሽ እንዴ እናቸሁ፣ ልጆቼ እንዴ ጸደ እግርሽ ነው ትንሽ ወድቄ ከ ነው አባያሽቶኝ አሁን በጣም ደህና ነኝ። እና ነው እንደው በጠዋት ተነስች ኮ ዞሩ ዞሩ ስልእኮ ረግረግ መሬቱ ንረገትኩና የገጠር መሬት እንደው እንደ ከተማው መስሎሽ ነው አይደል? ፀደይ፣ ለማንኛውም ከዚህ በኋላ ተጠንቀቂ። እሺ። እሺ፣ ሞያ ማለቴ፣ ፋንቱ የውብ እኮ ሙያ እያስተማረችኝ ነው። ያው ሉል ሙያችን ብሎ የለም። እሱ እኮ ለቀልድ ነው። እንደው አንቺ ታረበ ምንም አታቂ ማለት ሞኝ ነገር ነሽ። የውብ ዳር ስራ በዛ ብሻል፣ እስቲ ላግዝሽ። እንደውም እኮ እዚህ ሁሉ ነገር መልካም ነው። መሀል ገጠር ብትሄዱ እንዴት ልትሆኑ ነበር? ስለዚህ ከኔም ብዙ የምትማሪው ነገር የለም። ይህም እኮ ለኛ አዲስ ነው፣ እንደው ለከተማው ቀርብነን ገጠር አንባልም አላችሁ እንጂ እልም ያለ ገጠር ነው። ግን የውብ ዳር እንደው ከዚህ የባሰ ገጠሩን ደግሞ ማየት ፈለግኩኝ። አረ እንኳን ለእናንተ ለእኛ የማይደፈሩ፣ ስራቸው፣ ድርጊታቸው፣ ንግግራቸው ለየብቅል ነው፣ ነጠል ያለ ነው። እንኳን ለእናንተ ለእኛ የማይደፈሩ፣ በዛ ላይ ደግሞ ቁጠኞች ናቸው። በነገራችን ላይ እኔም ብዙ ማርቅም ከዚህ ከጥቁር ገበያ ነው የተወለድኩትኝ ልጅ ሆኜ ስለወጣው ብዙ ማስታውሰው ነገር የለም። አሀ እዚሁ ነሻ? ማለት ቅርብ ነሽ? ደስ ይላል። የሚገርምሽ አስጨናቂ ለራሱ ከሎዛ መሆኑን ነግሮኛል። እሱ ልም ያለ ገጠር ነው በጣም ሩቅ ነው። መቼም አንቺ የምትይው ገጠር እሱ መሆን አለበት። ፀደይስ? ፀደይ አዲስ አበባ ነው የተወለደች። አዎ አዲስ አበባ ነው። ቆየ እኮ አዲስ አበባ ተወላጅ ነኝ ብዬ ካውልራል አይፋንቱ አልረሳሽውም አይደል አዎ እንዴት እረሳለሁ ማለቴ አሮጊት አይደለሁም እኮ እኔ መች ነሽ አልኩኝ ያው በቁም ነገር ቆጥረሽ ማስታወስሽ ራሱ እኮ ገርሞኝ ነው ለምን ቁጭ እምትጋቢያችሁ ነገራችሁ ሁሉ ልክ እንደ እናት ነው ፀዴ በጣም ጥሩ ልጅ ናት በዛ ላይ የምታግዘኝ ናት በዛ ነው የምወዳት ደስ ይላል በሉ አንቺ ምንድን ነው ኮቴ? ምንድን ነው ድምፅሽ? አይሰማህም? እኔ እኮ አመጣጤ እንኳን የሆነ ነገር ውስጥን ሲያብሰለስብ ያብ እኮ አንተ ጋር መጥቼ እንኳን ልተንፍስ ብዬ እኮ ነው። እኔ የምልህ ቆይ ግን፣ ግርማ ስሙን የደበቀው ለምን ይመስላል? እኔ ምን አቅልሻለሁ? እኔ ሴት ነኝ እንደ ወሬ የማመላልሰው። እኔ ግን የሆነ የጠረጠርኩት የተደበቀ ነገር አለ። እንደው ስታስበው ግን የግርማ ልጅ አንቺ ምን ሆነሽ አላልባል

ብቼ መሄድ ስላልፈለግኩኝ ነው ያው ለመንደሩ አዲስ ስለሆንኩኝ እንዳይተናኮሉኝ ፈሮኝ። አረ ጉዲ፣ አረ ማንም አይተናኮል፣ ወንዙ እኮ የህዝብ ነው። እንደ ነገርኩ ቦታው እንዳይጠፋ አግድም ትሄድና ከዛ ቁልቁል ስትወርድ እዛ ወንዙ ነው የምታገኝ። ወይ በቃ አንቺ የማትሄጂ ከሆነ ይቅርብኝ። ወይ በቃ አስቻለው ላናግረል፣ ከሱ ጋር አብረ ትሄድ። አስቻለው! አቤት። ና እሺ። አቤት፣ ምን ነበር? ልዑል ወንዝ መውረድ ፈልጎ ነበር፣ ግን ፈራ መሰለኝ የሚተናኮሉኛል አለ። አረ በዚህ በጠራራ ፀሐይ ማን ነው የሚተናኮል? እዚች ጋር እኮ የሆነች አይ ደርሰና፣ አዲስ ስለሆንኩኝ እንዳይተናኮሉኝ ፈራ። ያው ለጥንቃቄ ያክል እኮ ነው። አረ ማንም አይነካም፣ ደርሰና። አይ እኔም ብዬው ነበር። እባክህ ልክ እዚያው እሺ፣ ይዤ ልሂድ፣ እስከምን ለምደው። እሺ ይቅርታ ግን አስቸገርኳችሁ።